ይህ የምሰራው ብር ሀብታም እያደርግ ነው። በዚህ እና አቁመን ምናምን ነገር እንቅልፍ ወስደን ጀምረም ማለት ነው እናድርሰው ሰላም ታመት ዩብ ተከታዮች ዛሬ ባበደ ቪዲዮ ተመልሰናል። ፋሚሊዎቼ ይህ ነው በቃ። ዛሬ ያበደ ቪዲዮ ነው ይዘን የተመለስ ነው፣ እና ያበደ ፀጉር ይዘን ነው የተመለስ ነው። ሰው ጥቁር መሆኔን ያወቁት ፀጉሬን ቀለም ስቀባ ነው ያገርማችሁ፣ እንጂ ከዛ በፊት ጥቁር እንደሆንኩ አላውቅም ነበር፣ ግን ፀጉሬን ስቀባ ጥቁር እንደሆንኩ አወኩ። ይህ ነው እና አዲስ ነገር ነው ይሄ በዩቲዩብ ውስጥ ጥቁር እንደሆንኩ ማወቂ ማወቅ ይወላ የገባን ፀጉሬን ስቀየር ነው የፀጉሬን ቀለም ስቀየር ትንሽ ጥቁር ነው ለካ። ሰላም ሚ ዩትዩብ ተከታታዮች፣ ዛሬ ባበደ ቪዲዮ ተመልሰናል፣ ፋሚሊዎቼ። ፀሐዩ እያስቸገረ ንጽሩ ሪቫን ነው እና ቪዲዮ ይቀርጻል። ሶ የመቅረጽ ሀሳብ አለ። ለዛ ከዚህ በኋላ ኡበር ሲሰራ ወይም ድርድር ሲሰራ በዚህኛው ነው መነጽር እየቀረጽ ኩም ታኙ ማለት ነው ብዬ አስባለሁ። ኳሊቲ ሆና የቸው ከተመቸኝ በደንብ የምሰራበት ካልሆነ ደግሞ ሌላኛውን እንገዛዋለን። ኢትስ ኖርማል ለኛ ኖርማል ግን አሁን ከመጀመሪያ ልጀምር። ሰላምታ ሜት ዩቲዩብ ተከታታዮች ዛሬ ባበደ ቪዲዮ ተመልሰናል ፋሚሊዎቼ ዛሬ ኡበር ላይ በጣም ለየት ያለ ኡበር ነው እስከ ዛሬ ላይ ኡበር አልገባኩም ነበር ዛሬ ላይ ግን እንደዚህ ፀሀይ ነው ብልጭ ያለ ገባችሁ እንደዚህ ፀሀይ ብልጭ ብሎ ነው የታየቅ ሰው በአዲሱ ጸጉሯችን በአዲሱ ጸጉሯችን ኡበር እንሰራለን እና ዛሬ ቅዳሜ ነው ቅዳሜ ነው ቀኑ ጎንበስ ቀና ብሎ የተባለበት ቀን ነው ለዛ ተፍ ተፍ ብለን ስንት እንሰራለን አክ ቹዋሊ ኡበር በጣም ብዙ ብር እየሰራሁ ነው። ለህዛ አሳያቸሉ ነገር ላይክ እንዴት እንደምሰራ ይህ ነው የምሰራው ብር። ሀብታም እያደረገኝ ነው። በዚህ ሳምንት ውስጥ ሀብታም ሆኛለሁ በጣም እና በአራሳት ውስጥ ነገር የምሰራው ብር ከምታስቡት በላይ። ዶርዳሽ ምንም አይደለም ከዛ አንፃር ላይክ። ግን ኡበር ኢትስ ሌስቲ ነው ሌላ ታሪክ ውስጥ ገብቷል። ለዛ እሱን እየሰራው አሳያችኋለሁ። እና ደሞ እና ደሞ ዛ ላይክ ዴሊቨሪ ሰራተኛ አለው ላይክ ምግብ ሰራተኛ ዴሊቨሪ ነኛ። ለዛ አም ኖ እና ደሞ ማለት ነው ምግብ ዴሊቨሪ ማን ነኛ። ለዛ ምግብ ዴሊቨሪ በማድረግ በሰዓት ላይ ከተለያዩ ሬስቶራንቶች ምግብ አነሳለሁ። ሶ በጣም አይቼው የወደድኩት ታኮ ቤት አለ። ታኮ የሜክሲካ ምግብ ነው፣ ግን የሚሰሩት ሜክሲካ ያን አይደሉ። ግን በቃ ኦ ማይ ጋድ ሁ ያትባርከኝ ታኮ አለ። ለዛ እሱንም ታኮ ምሳችንን እሱን እንበላለን። አሁን ሰዓት ዌስት ከምናያቅ ነው። ኦኬ እንጀምር። ደስና በመነጽር መሆን ትሚት ያስቸግራል ለመግባባት። እንደምትታይ ጋ ሁልጊዜ ማሳያቸው የመጀመሪያው እኔ ነው። በጣም ብዙ ጊዜ እየረሳሁት የተቸገርኩት ደግሞ መጨረሻ ላይ ገንዘቡን አሳያቸዋለሁ ብዬ እረሳዋለሁ። ሰው በዚህኛው ቪዲዮ አረሳውም። የመሪ ነው፣ በደንብ ነው ማሳያቸው። እንግባው፣ ደስ እንግባው፣ እንግባው ሳይለንት እና ኦቨር ኤት ሲሰሩ ከገባኝ ነገሮች መካከል አንዱ ፈጣን መሆን አለባቸው። የመረኝ ነው። ውሳኔያችሁን ወዲያው አሁኑ ላይ አይታችሁት ወዲያው ካልነካችሁት ትበላላችሁ። ምክንያቱም የሻ መሆኑ እየሰጡት ያለው እና ኦርደር አንስቻለሁ አሁን ይሄ ለማለት ነው። ይሁን ላይ ያወራ ያለው ኦርደር አንስቻለሁ። ሶ ኦርደራችንን ሄደን እንቀበል፣ ከዛ እናድርስ። ይናው ሶ ለአራት ኪሎ ሜትር ስምንት ብር ነው የሰጡት። ጥሩ ነው። ምክንያቱም መሄደው ሁሉ አንድ ኪሎ ሜትር ነው። አሁን ከዚህ ሳይንስ ወርልድ አንድ ኪሎ ሜትር ከዛ በኋላ ሶስት ኪሎ ሜትር ማለት ነው። ብዙ ጊዜ ኦርደር ሲሰጣችሁ የምትሄዱበትን አይቆጥሩትም። አይ ሚን ይቆጥሩታል። ሄዳችሁ የምታነሱበትን ጨምረው ከዛ ሰዎቹ ቤት የምትደርሱበትን ጨምረው ነው የሚነግሯችሁ። ከዛ እሱ አሪፍ ነገር ነው። ሳይንስ ወርልድ ሄደ ምናምን ያቆምኩበት ቦታ አይቻልም። ኦኬ ሳይንስ ወርልድ አሁን ተከፍቷል ሳመር ስለሆነ ጀስት የተወሰኑ ነገሮች አውትሳይድ ያሉት ምናምን ነገር ይከፈታሉ አሁን ገምጋሚ ምትለው አሁን ኡበር ገምጋሚ መነት ጽርሃርጌ ነገር እንደዚህ ለብሼ ከዛ እንደዚህ ስልኬን ዚ ሄድ ባለው ፀሐዩ ጠፋ ያ ሊያዋርደኝ ነው ፀሐይ ጠፍቶ መሮጥ አለብኝ ሰዎች ታውቃላችሁ እስካሁን አልተከፈተም እና ምን ይሻላል እስቲ ላሳያችሁ ትንሽ ምንም ማድረግ እንደምታይ። ኦ ሺስ ካሚንግ ቴንክ ዩ ይሄ ደስ ይላል። እና ለምንድን ነው ዝግ የሆነው? ካንሰል ለነበረ ኦርደሩን መጣች። ምንም ማድረግ አልችልም። እና ትሪፕል ኦ ኦኬ ኦርደራችንን ተቀብለናል። ለማንኛውም ሁለት ነገር ነው ያለው። መጠጥ አለው የለውም። ንት ሰ እናድርሰው። ኦኬ ደርሰናል። ብራችንን ስጡን፣ ኧረ ብራችንን ስጡን። ዜሮ ዜሮ እንደምታዩት መንበር ከዜሮ አንድ ሳንቲም አግኝተናል፣ ከአንድ ፖይንት ጋር አሪፍ ነው። ቡና አሁን አስፈላጊ አስፈላጊ ነው። መጀመሪያ ቡናችን ያዝ፣ ከዛ ባልበላችሁበት አንጀት ቡና ስጠጡ አሪፍ ነው ተባለ ተባለ። ትንሽ ትጠቁራላችሁ፣ ከዛ ትንሽ ትከሳላችሁ። ለደማችሁ አሪፍ ነው ተባለ ተባለ ነው። እርግጠኛ አለን። ለማንኛውም ኦኬ አሁን ኦርደር ካልሰጡኝ በስተቀር ከቲሞርተን የሜድ ሀሳቤን አልቅየ ነው። ያውና ቲሞርተን ቲሞርተን ይላል።

ንሄድ ወይስ እንቅር? ንሄድ ወይስ እንቅር? አይ እንጠብር፣ ትንሽ እንጠብር፣ እንጠብር። ምን ሆናችሁ ነው? ካልጠበርንማ አይመጣም። አንሄድም። ወሰዱት። ደሞ የሻሞ ነው ያሉት፣ ተገባጭ የሻሞ ተብሎ እንደዚህ። እስካሁን ቆይ ሲያቀም፣ ለዛ ማንንም ያመረጠው የለም ማለት ነው። አንድ ሰው ወስደው አሁን፣ ማይ ጋድ ምን ነው ቡድን ያስጠላኝ ነው፣ በቃ

ኦኬ፣ ኦርደር እንጠብቅ ወይም ካልሆነ የደመታችን ንብላ አይ፣ ነው ዝም ብዬ ነ ዶሎ ወደዚህ እዛ እስክ ደርስ ድረስ ኦርደር ከሰጡ እንበላለን። እዛ ከመረሰ በፊት ኦርደር ከሰጡ ያሰናክሉ መልከ መብላት። አሁን ራሴ ምን እንደተዘዘ ብሎ ንገራችሁ። ቅድም በሰባበር 1 ኪሎ ሜትር ሲሉ እምቢ ብዬ ንቄው ነበር። እና አሁን የመጡት 8 ኪሎ ሜትር ነው። በዜሮ በዜሮ ማለት ነው። ለመብላት፣ ጀስት ለመብላት 8 ኪሎ ሜትር አስቡት። ለእናንተ ብዬ ነው የምትወጣው። ሶ ይሄን ቪዲዮ ላይክ ሼር ሰብስክራይብ እያደረጋችሁ ያ ምሬት ነው። ጀስት ክፈሉ፣ በላይክ ሼር ሰብስክራይብ ክፈሉ። ያው ያ ያ ብቻ ነው እናንተ መክፈል የምትችሉ ላይክ። ለእኔ ክፍሉ የምትችሉት በዛ መንገድ ብቻ ነው። ኦኬ ቴንክ ዩ። እዩት የክፈቱን ጥግ ልክ ሆቴሉ ጋር ስንደርስ ስጠንም በቃ አናነሳህም መሄድ በልተን። ኦኬ ፖዝ ላገሬ ነገር የበለው ተስቼ ከመሄድ በልተን ከጨርስም በኋላ እንከፍትዋለን። ምግብ ክቡር ነው። ምግብን ስናከብረው ጥሩ ነው። እዛ ከበለን በኋላ እንሄዳለን። ደርሰን ሆቴሉ ጋር ቤቱ የሚከፈተው ከ11 ሰዓት ኤም እስከ 1 ሰዓት ኤም ማለት ኦፐን ዴሊ አስራ አንድ ሰዓት ኤም አንድ ሰዓት ኤም ዳስ ሚንስ አንድ ሰዓት ኤም ማለት ኮ ዋስ እንዴት ነው? አንድ ሰዓት ኤም መስልሰት ነበር። እስከ ሚድናይት የምራቸውን ነው። እስከ ሚድናይት ይሰራል ይሄ ቤት። ያ ታየችሁት ውስጥ ምንም መቆሚያ የላቸውም። ላ ይብን በቃ አንድ ላይክ ትንሽዬ ስክሪን ትችጋለች ሌላው ውጭ ጋር ከዛ እዛ ጋር ሴት እየተቀመ እየተቀመጠችበት አግዳሚ ያለ እና በቃ ቁጥ ለማለት ነው ዋ ዋ ይላል በቃ አሁን ሳመር ላይ ኦ ማይ ጋድ ያ ማምራል። ደግሞ ሞተራቸው ዋታ ሄክ ስፒከራቸው እየሰማችሁት ነው። ኦ ማይ ጋድ ንዱ ታር እናንተ፣ እንደምጠብቀው እንዴት ነው ስፒከር ጭኖ ካልሆነ በስተቀር እንደዚህ ሊያስጨው የሚችል ነገር የለውም። እዩት። ይሄን ባላሳያችሁ፣ እነዚህን አሳይቼ በቃ ይገርማቸዋል። እንዴት ነው የሚያማምሩት! ያዙ፣ ያዙ ሞተር በጠቅላላ ማለት

ሳይኪን በሽታ ተናወጠ ማለት ቼክ ዋቸው እንዴት እንደሚያማምሩ ሶስት ኦ ደብል ቂጣ ነው። ኦኬ ሶ ሶስት ነው፣ ሶስት ታኩ ነው ያለው ማለት ነው። ዋው ቺክን ታኩ ነው ያዘዝኩት በጣም ነው የሚያምሩ። እንሞክረው። እዚህ ጋር ሁለት ሶስ አሉ። አንደኛው ስፓይሲ ሶስ ነው፣ አንደኛው ኢትስ ሄንግ ኦን ነው። ሳውር ክሬም ብዙም እንታ ነው

ደስ የሚለው የውጭ ምግብ ሲሆን የምትችል ነው፣ ብዙ የምትችል ነው። ኦኬ፣ በጣም ብዙ ስፓይስ ነው ያለው። ይገመጥ ጉሮዙ በሞቴ በሞቴ ጉሮዙ በሞቴ አንድ ጉሮዙ በቃ እንካችሁ እንግዲህ ምን አደርጋለሁ? ምን ላድርግ?

አስራ አንድ ብር ከምናምን ነገር ነው ማለት ነው። አቁመን ምናምን ነገር እንቅልፍ ወስደን ጀምረን ማለት ነው። ሙሉ ሰዓት አልሰራንም። ቢያንስ ከወጣ በኋላ የአራት ሰዓት ብሬክ ተቀብያለሁ። ይ ነው የሰራው ሰዓት መጨረሻ ላይ ስታሳየኝ ይችላል። ስንት ሰዓት እንደሰራሁት አሳየኝ ይችላል። ስዘጋው ደግሞ እናታም ዩቲዩብ ተከታዮች፣ መቶ ፐርሰንት እርግጠኛ ነኝ ይሄን ቪዲዮ እንደወደዳችሁት። ሰው በሌላ ቪዲዮ እስክንገናኝ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መልካም ጊዜ ይወላችሁ።